በስተ መጨረሻም ሄርሜላና አብርሽ ነገሩን ይፋ አድርገውት እየተሳሳሙ አብርሽ ለሄርሜላ ዘፈን እየዘፈነላት መጥተዋል። ከእሷ ፍቅር ይዞኛል ጨነቀ፣ የጠበበኝ የተሰቃየው መላው ጠፋኝ፣ የባካችሁ ንገሩልኝ መላ ትስጠኝ፣ ይቺ ቆንጆ የልቤ ላይ ንግስት በሚለው እያቀነቀነላት መጥቷል። እንደዚሁም በትናንትና ሄርሚና አብርሽ በሰሩ ቪዲዮ ላይ ሩታ መልስ ሰጥታለች። ሰብሰብ ባርጌ ይሸላችሁ መጥቻለሁኝ። በመጀመሪያ ግን እኔ መጠየቅ የምፈልገው እውነትም አብርሽ ጤነኛ ነው ወይ? ይህ ልጅ ደህና ነው ወይ? የምሬነ ምላችሁ ካጠገቡ ያላችሁ ጓደኞቹ፣ ካልቻላችሁ እኛም ቢሆን ሰብሰብ ብለን ጸበል መውሰድ አለብን። መጠመቅ አለበት። ምክንያቱም እንዲህ ከሁለት ቀን ከአራት ቀን በፊት ትዳሬን አጣሁ ብሎ ታምም ያለው ብሎ ሶፋ ላይ ተኝቷን ነበር እንዲ እና ታዲያሁን በዚህ በሁለት ቀን ውስጥ ምን ተገይቶ ተቀይሮ ነው ይችን ጉብል ወድጃታለሁ፣ አፍቅሪያታለሁ፣ ጨነቀ ጠበበኝ መላው ጠፋ ይቀይ እያለ እየተሳሳመ እንዴት እኔ ሄርሜላ ግን አለማፈርሽ! የምሬ ነምልሽ፣ በትዳራቸው ላይ ገብተሽ እንዴትም እንዴት አርገሽ መንጭቀሽ ወስደሽዋል ማለት። እኔ ወንድ ልጅ የሆነ በማየት ይመራል ይባላል፣ ሊያብርሽ ግን ይለያል። የምሬ ነምላችሁ የምር እና እንግዲህ ዛሬ በቲክቶክ ላይ አብርሽና ሄርሜላ ለብቻቸው መኪና ላይ አስቀምጧት እያቀነቀነ እየዘፈነላት፣ እሷም ደግሞ ደስ ብሏት እየደባበዘ የታቃላችሁ እንኳን አደለም። እንዴት ነው፣ እንኳን ዘንቦብሽ እንዲያውም ጤዛ ነሽ ነው የሚባለው አደል? ሀገራችን ተረት። ሄርሜላ እንኳን አደለም ይህን ያህል ነገር አግኝታ ቀርቶ እንደዚሁም የምትገፋፋ ነበረች። ትናንትና ደግሞ ያው አብረው አድረው ምናምን እንደ ብራንክ ሰርተው መጥተው ነበር፣ እና ብዙ ሰዎች በዛ ነገር ላይ አስተያየት እየሰጡ ስለነበረ ይለይላችሁ ብሎ አብርሽ ይፋርጎታል። በቃ እንደ ወደዳት እንዳፈቀራት፣ እንደ ጨነቀው፣ መላው እንደ ጠፋው፣ ከእሷ ጋር መሆን እንደሚፈልግ እየዘፈነላት ነው የመጣው። ይሄ ደግሞ የሚያስታውቀው እኔ አብርሽ ጤነኛ ቢሆን አንድ ትዳሩን የፈታ ሰው ባጭር ጊዜ እንደዚህ ከሌላ ሴት ጋር ይሆናል ብዬ አላስብም። ጤነኛ ባይሆን ነው እንጂ ወይንም ደግሞ ቀድሞ ምሩታን አይፈልጋትም ነበር። በቃ አብርሽ መቀየር ወዳለው አዲስ ነገር ወዳለው በጣም ደጋግሞ ነው ይሄን ነገር የተናገረው። አይደለም ግን ደግሞ በሴት እኮ አይደለም አብርሽ ኖ። እዚህ ጋር መኪና ብትቀይር ልብስ ብትቀይር ቤት ብትቀይር ያምርባል። ግን ሴት መቀየር ደግሞ ፌር አይደለም። ሲቀጥል ደግሞ ቤተሰብ የምሬ እንደምላችሁኝ ሮታ ይበልጥ እንዲወጣ አላት እንድትናደድ አላረል። በቃ ይቺ ልጅ አሁን ካንተ ጋር ትናንትና ቤተሰብ እስከ ተታስ ከመምጣ እስከ መጣላት የሷናት እህት በሌላ ዩቲዩብ ቻናል መጥተው ብዙ ነገሮች እስከ መባል ይደረሳችሁ ላንተ ብላ ነው አይደል? ብዙ ጊዜ እኔ ሴቶች ለወንድ ብላችሁ ቤተሰቦቻችሁን አትርገጡ፣ መስዋዕት አትክፈሉ የመረን እናምላችሁ ነገ ላይ እንደዚህ ልክ እንደዛሬው እንደሩታ አልቅሳ ስታረግዝ ወደ ቤተሰቦቻችሁ እንደ ተመለሰችሁ እናንተ ሚያ ነገር ይገጥማችኋል። ወንዶች የምሬ ነው፣ እናንተ ጠንካራ ሁናችሁ ራሳችሁን እንችላችሁ ካላሳያችኋቸው፣ ሁሌም ለነሱ ኦቨር የሆነ ፍቅር ካሳያችሁ፣ የት ማትሄድ ምን ታመጣለች ይችማ መሄጃ የላትም ስለምትወደኝ ምናምን ብሎ ናቅ ነው የሚያረጋችሁ። እርግጥ ነው የሚያደርጋችሁ። ሩታ ትናንትና ጥፋቱን ያብር ሲያጠፋ የኔ ነው የኔ ጥፋት ነው ያቺ ይቅርታ ስትይ ስትጠይቂ ብዙ ነገር ስታረጊ ይኸው የሰራችው ስራ ዛሬ ላይ ዋጋ እያስከፈለች ነው። እንግዲህ ሩታም ትናንትና መታ ነበር፣ በፈረንጁ ቻናል ላይ እየተናገረች ነበር። እንዴት ነው ትዳሩን የሚወድ ቢሆን ትዳሩን በፈታ በሁለት በሶስት ቀናት ውስጥ እንዴት ነው ከሴት ጋር የሚዝናናው? እንዴት ነው ከጓደኞቹ ጋር ሄዶ ሊዝናና የሚችለው? ይሄማ ድሮም ፈቶ ነበር በልቡ ብላለች ሩታ። እውነቷን ነው ፈቶች ነበረ። ሩታ ይህን ነገር ማወቅ አለብሽ። እኔ አስቀድሜ በጣም ብዙ ጊዜ ነግርሽ ነበር። ምንድነው የሚባል ነገር አለ እየወደደና ያፈቀረ ወይንም ደግሞ ያበደና የወደደ የሚባል ነገር አለ። አንድ ናቸው፣ አቅላቸውን አያቁም። በፈለጉበት ነው የሚሄዱት የሚጓዙት። ለዛም ደግሞ ሩታ፣ ዛሬ ላይ ዩቱብ ላይ በመጣሽ ቁጥር እንባ ነው የሚተናነቃት። ትናንት ራሱ እምባ ተናንቋት በግድ ፊቷን ዞር አደረገች። ሩታ፣ ይህ ሁሉ የሆነው የአንቺ ጥፋት ነው። ያብርሽ ብቻ አይደለም ያብርሽማ፣ ጸበል መወሰድ አለበት። ሲጀመር መጠበቅ አለበት ይሄ። እንደ የምሬን ነው የምነግራችሁ። ወይንም ደግሞ የሌላም ተከታይ ከሆነ እዛ ቦታ ሄዶ መጸለይ አለበት። ይላንተ እንደ ዝማ ይሆን ነገር ነው አንደኛ ደረጃ። ሁለተኛ ደግሞ ሄርሜላ የምትባይ ጉድ ማለት ነው። እንዴ፣ አረ እንደው ልብሶችን እንኳን አስተካኪ፣ እኔ ተሳቀቁ። አብርሽ እኮ ሳብ ሲያደርግሽ ወይንም ደገፍ ያለው እኮ እንትንሽን ነበረ ደገፍ ብሎት ቆመ እ ይይይይ አለን እስተቀጠልኩ ቤተሰብ እንደው ሴትነታችንን ነረተይ። ለነገሩ ራስሽን ችለሽ እዛው ራስሽን ችለሽ መርከስ ትችያለሽ እንጂ ሴትነት እንደዚህ ይረክሳል፣ እንደዚህ በቃ ይሆናል። ሰው ወንድን ከድዳር ላይ ብዙ ጊዜ ታሪክ ላይ ነበር የማውቀው ጓደኛ ሆነ ገብታ ባሌን አፋታ ባሌን አገባችሁ የሚሉ ብዙ ጊዜ ታሪክ ላይ ሲናገሩ ሰምቻ አቅ ነበር። አሁን ግን ይው በአይን እያየሁ ነው። እውነቴ ነመላችሁ በአይን እያየሁ ትናንትና ትዳር ይሆንልኛል ብላ ቤተሰቧን ረግጣ የመጣት ችሩታ ዛሬ ስታረግስ ወደ ቤተሰቦቿ መለሳት። ገባችሁ አደለ እሱ ከሌላ ጋር ዘና ፏፍሽ እያለ ጭራሽ ወድጃ ታለው አፍቅሪያት አለው ተቃጠልኩ እያለ መጣ ቤተሰብ እረኒ እንደው እኛን ያቃጠልከው ምን አንተ ትቃጠላለህ እናንተ እየተጨዋወታችሁ አረተውን ብቻ፣ ቤተሰብ ለማንም እያረሩ መሳቅ ነው።